በድንግልና ኖሮ አንድ ሰው ማለት ነው። በስርዓት ግን እውነት የክርስቶስ ፍቅር ሳይኖረው ስጋውና ደሙን ሳይቀበል እንዲያው ዓለም ሆኖ የሚኖረውና እዚህ ጋር ደግሞ ድንገት ሊያጣ ይችላል ማለት ሳያቅም በሆነ ጊዜ ላይ ሊያጣ ይችላል። ግን ደግሞ በዘመኑ ከክርስቶስ ጋር የመኖር የሚናፍቅበት ሁኔታ እና በቃ ዘወትር የሚተጋበት እንትን ይወሰናል ከጌታ ዘንድ ክብር የሚያገኘው ማለት ፊት ለፊት የሚታየው ይልቅ የማይታየው የዛኛው ሊበልጥ ይችላል። በክርስቶስ ዘንድ ይሄኛው ድንግልና አለኝ ብሎ ከሚመካው ይልቅ የሌለው ራሱን ዝቅ ያደረገው ይበልጣል። ገብቶሻል? ልክ ክርስቶስ ያ ሁለቱ ለጸሎት ይሄዱ፣ እኔማ ዓርብና ሮብ እጸልያለሁ እጾም አለው ሰጣለው ምጽዋቴን እያለ ራሱን ያኮፈሰ፣ አንደኛው ደግሞ አይ እኔ እንኳን በምን አቅሜ ቀና ብዬ ማየት ይችላለው? እግዚአብሔር አምላኬን በምን አቅሜ፣ በምን እንዴት ብዬ ላይ ይችላለሁ? ያለው የትኛው ነው ተቀባይ ያገኝ በእግዚአብሔር ፊት ለፊት ያኛው ነው አይደል፣ ራሱን ዝቅ ያደረገ። ስለዚህ አለን ብነን የምንመካበት ምናምን አይደለም፣ ራሳችን በእግዚአብሔር ፊት ለፊት ዝቅ ብለን ቢኮስ። ምን መሰለሽ እኛ በምንም ይሁን ማለት በአካል በአካላዊ ራሳችንን ብንጠብቅም ሀሳባችን ያልመነዘረበት ሰው አለ። ማን ነው ንጹህ? እስኪ ማንም የለም። በሀሳብ ደረጃ ማንም ንጹህ የለም ከእናታችን ቅድስት ድንግል ማርያም በስተቀር። በነገራችን ላይ ቤተክርስቲያናችን በሀሳብ ደረጃ የትኛው የትኛውም ሰው ንጹህ የተባለለት የለም የለም ማንም ሰው በሀሳብ ደረጃ በጣም ብዙ ሰው መውደቅ ስለሚችል መውደቅ ስለሚችል ማለት ነው። ግን ትልቁ ነገር ምንድን ነው እያልኳቸው ያለ አንታበይ። በቃ ብንችል ደግሞ እሷ ብትተውለት መልካም ነው ብዬ አስባለሁ በራሴ። እሷ ብትተውለት ወይም ደግሞ እሱ ቢተውላት፣ በቃ በኖርማል ቢያገቡ በማስባን ሁለቱም ያው ማስባን ነው ዞሮ ዞሮ። በነገራችን ላይ ጸሎቱ ለእሷ ተደረገ ለእሱ ተተወ፣ እንጂ ተክሊል አይባልም። ተክሊል አይባልም በቃ ስቲል ማስባን ተብሎ ይጠራል። ማለት እንደ ተክሊል ነው የሚባልለት ያው ለእሷ በቃ ክብሬን ካላሳየው ምናምን ካላለች ወይም እሱም ካላለ በስተቀር እና እንደዚህ ማይ ፕርስፔክቲቭ ያንቺ ወይም በዛ ሰው ይወስናል እጋራለሁ እና በጣም ብዙ ጊዜ አሻሚ ስለሆነ ነው ይሄ ጥያቄ እና እስፔሻሊ፣ አሁን ላይ ደግሞ አንዳንድ መምህራንም ሲያስተምሩ እንደ አንተ አይነት ሀሳብ ነው ያላቸው ለዛ ነው። ሌላው ደግሞ በጣም በሰፊው የሚጠየቀው የትዳር አጋራችንን ከእግዚአብሔር እንደተሰጠን የምናረጋግጥበት ወይም ምልክቶቹ ምንድን ናቸው የሚሉ ነገሮች አሉ። እንዴት ነው አንድ ሰው የሆነ ሰው ሊቀርበኝ ይችላል፣ ሪሌሽን ውስጥ ልገባ እችላለሁ። ግን እንዴት ነው ያ ሰው የትዳር አጋሪ ነው ብዬ ከእግዚአብሔር የተሰጠኝ የትዳር አጋሪ ነው ለማለት ምልክቶቹ ምንድን ናቸው የሚሉ በጣም በስፋት የሚጠየቁ ጥያቄዎች አሉ። ከእግዚአብሔር እንደመቀበልን ይሄ ከባድ ጥያቄ ነው። አይ፣ ለምን መሰለህ፣ የለ ትዳር የሚሰጠው እግዚአብሔር ነው አይደለም? ትዳር የሚሰጠው እግዚአብሔር ነው። የምናገባውንም ደግሞ እስፔሻሊ በጸሎት ከሆነ የሚሰጠንም እግዚአብሔር ነው። ምንም ይሄ ግልጽ ነገር ነው። ግን ያ ምልክቶቹ ምንድናቸው ነው። አንዳንድ ሰዎች በጣም ብዙ ሰው ይገፉና እረተው አትክፉ ከእግዚአብሔር እኮ ሊሆን ይችላል ሲባል ምልክቶቹ ምንድናቸው የሚሉ ጥያቄዎች ይነሳሉ። እና አይ ቲንክ ይሄ ብዙዎቻችን ጥያቄ መሰለኝ። ከእግዚአብሔር የተላከ ሰው ምንድን ነው የሚመስለው? ማለት በምንድን የሚታወቅ እንደ ሀሳብ ማለት ነው እንደ ሀሳብ ለማንሳት እንደ ራስ ሀሳብ፣ እንደ ራሴ ፈላጊ ነኝ። እኔም ገና ላጤ ነኝ። ሰዎች ለራሴ ያመቻቸው አይደለም፣ ለራሴ ያመቻቸ ልናገር። ሴት ከሴት ጋር ገዝት እያወራ ስለ እንትን አይወር አይወራ ኦኬ። በእንትን የለኝም፣ ባለትዳር አይደለሁም። ገ እኔም ፈላጊ ነኝ። ከሴት ጋር እያወራ እኔም ፈላጊ ነኝ አይባልም። ኦኬ ከእግዚአብሔር ነው የሚባለው። እሺ በአጭሩ በነገራችን ላይ ሁለት ነገር አለ፣ በትዳር ውስጥ ወይም ደግሞ አንድ ሰው በሚፈልግበት ውስጥ የእግዚአብሔር ፍቃድ አለ፣ ያ የሰውየ ፍቃድ አለ። ይሄ እንዳይደረስ ሁልጊዜ ማለት ነው የእግዚአብሔር ፍቃድ እና የሰውየ ፍቃድ። ብዙ ጊዜ የእግዚአብሔር ፍቃድን ስናነሳ በነገራችን ላይ አንዳንድ ሰዎች የሆነ ነገር ያደርጉና፣ ውይ የእግዚአብሔር ፍቃድ አልሆነም ይላሉ። ኃጢአትም ሰርቶ ውይ እግዚአብሔር ፍቃድ የሆነ ስንፍናቸውን በእግዚአብሔር ፍቃድ የሚያሳበቡ ብዙዎች አሉ። ይሄ የማይካድ ሐቅ ነው። ልናድርግ አስበን ተነስተን፣ ከዛ ስንፍና ይዞን እግዚአብሔር አልፈቀድልንም በቃ ምናምን የምንላለ፣ ይሄ ውጭ የራሳችን እንትንን በእግዚአብሔር ላይ ማሳበብ ሮንግ ነገር። ሁለተኛ ደግሞ እግዚአብሔር ማለት በትዳር ዙሪያ አንድ እሳ አባትን ጋር ቀርበን ከጠየቅን በኋላ በጸሎት ከጠየቅን በኋላ እንዲያው እግዚአብሔር ደግሞ ቤት አምጥቶ የሚሰጠን አይደለም። የሆነ እንትን ነበረ ልናገር ነበረ ሙሉን እንትኑን እንዳረሳ ብዬ ተውኩት። እሽ ለማንኛውም ምን መሰለሽ እግዚአብሔር ቤት አምጥቶ የሚሰጠን አይደለም። ታዲያስ እኛ መፈለግ ይጠበቅብናል። ስንፈልግ ግን እንዴት ነው? ስንፈልግ እንዴት ነው የሚለው ይወስናል። ስለዚህ ስንፈልግ እኛ ማለት የትኛውንም ሴት ልትሆን ትችላለች ምናምን፣ ግን ከምን አንጻር መጀመሪያ የእኛ ከሃይማኖት ነው የምንነሳው። ከሃይማኖት ውጭ የሆነችውን ሴት ማሰብ ማለት እንደኔ ማሰብ ልክ አይደለም። ለምን? ቅዱስ ጳውሎስ የተናገረው ቃል አለ እርሱም በሃይማኖት ከማይመስሏቸው ጋር በ የማይመች አካሄድ ዋጋ ያስከፍላል ገብቷቸው አላደ የማይመች አካሄድ ከሃይማኖት ከማንመስል ጋር መቀራረብ የለብንም በፍጹም ማለት ነው ድንበር አለው ማለት ነው ወደ ሁለተኛ ስንመጣ ደግሞ ወደ ቤተክርስቲያን ኦኬ ስለዚህ ሃይማኖታ ምን መሆን አለባት ኦርቶዶክስ ወይም ደግሞ ኦርቶዶክስ መሆን አለበት ያ ሰው ወደ ቤተክርስቲያን ከገባን በኋላ ደግሞ የእሱ ባህሪና አሁን አጠናን ነው። ወደ አጠናንስ ምን ያህል ለእኔ ይቀርበኛል፣ አንድ ምን ያህል ምን አይነት ባህሪ አለው ያንቺ ነው። አሁን ያንቺ ፐርስፔክቲቭ ይወስናል ማለት ነው ከእግዚአብሔር መሆኑና አለመሆኑን። ባህሪ ግን እንደዚህ የሚታወቅ ነገር ወይ በጊዜው የሚያሳቅ ባህሪዎች ማ በኋላ የሚመጡ ባህሪዎች ፍጹም ኮምፕሊት የተለያዩ ናቸው። ባህሪ አንዱ የእንትን ነው ጀጅ ልናደርግበት አንችልም። ይሄ ከፈጣሪ የተሰጠ ነው ልንል አንችልም። ምክንያቱም የሰው ልጅ ባህሪ ስፔሻል። ያሁን ለምሳሌ እኔ አንድ ሰው የምፈልግ ያን ሰው እስካገኝ የሆነ የማስመሰል ባህሪ ላሳይ ይችላሉ። ጥሩ ጥሩ ሩጫዎ ይችላሉ። እስከተወሰነ ጊዜ ግን፣ ሙሉ እየተቀራረብን እየተዋወቅን በመጣን ቁጥር ግን የዛ ሰው ማንነትና ባህሪው ግን እኔ እንዳሰብኩትና እንደሳልኩት ሳይሆን ቀርቶ ሌላ አይነት ጭንቀት ውስጥ ብዙ ነገር ውስጥ ልገሩ ይችላሉ። ሰው ባህሪ የሚለዋወጥ ነገር ነው። ግን ምን አለመሰለሽ የመጀመሪያው ማለት አንድ ሰው ማንም ሰው አውቆ የሚጨርስ ማንም ሰው የለም ገብቶሻል አይደል እኔ አውቄሽ አልጨርስም በዘመንሽ በሙሉ ላላቅሽ ይችላሉ ማለት አንቺን አውቄሽ ጨርሳለሁ ማለት ዘበት ራስን ራሱ አውቆ መጨረስ ውጪ ይስከባል ራስን በነገራችን ላይ ራሳችን አውቀን አንጨርስም እንኳን ሌላን ሰው ማለት ነው ግን በተወሰነ የምትግባቢበት አለ ማለት ግዴታ ዳይሬክት ብቻ፣ በተለይ ከወንዶች ይልቅ ሴቶች ብላተኞች ናቸው። በአንድ በኩል ያለውን ባህሪ ብቻ ማየት ተገቢ አይደለም። ማለት ቀጥታ ብቻ ማየት የለብሽ ነገራችን እሱም ማለት ግዴታ በቃ ወይም አንዳንድ አረ ባሮ ወይ ግባ የትዳር ጊዜ

እኔ እኮ ድምፅ ያስፈራኛል። ታቃለካ በቃ ድንገጥ ነው የሚያደርገኝ የሱ ድምፅ። በዚህ ድምፅ አራዊት አይደለም፣ በቃ ጸጥ ነው የሚለው ነፋሱ ምንላ ጸጥ ይላል። አውራ ማለት መኩ ግን ከታች ላይ እንሰማለን። ብዙዎች በጣም ትምህርቱ ደስ ይላል፣ ግን ተቀራረባችሁ ምናምን የሚለውን ሀሳብ ወጣ። አየሿ ተቀራረባችሁ፣ እንደዚህ አይደረግም። መኩ ይህ ትክክል አይደለም። ምን ችግር አለ? ስለ ጮኝነት ህይወት ምናምን ነገር ብናወራ ይደብራል? ባሮኬ አይ አራ ደብረኝ። ለምን ይደብረኛል ግን ደስ ይላል። በጣም ማለት ያምራል። ከዓመት በኋላ የሚሆነውን ደግሞ እያሰብን በጣም እየጓጓን ነው። እና ከዓመት በኋላ ትላለህ? ከዓመት በኋላ። እሺ ጠየቃችሁ ሊመልስላችሁ ጥያቄ ነው። ከዓመት በኋላ ምን አለ? የዛሬ ዓመት አራስ ጨርሱኝ። እኔ አመት አለውራ እኮ የዛሬ አመት ሊሆን የሚችለውን እኔ ፕሬዲክት ላረግነው ይንገረን ስ የዛሬ አመት ምን እንደሚፈጠር ስ ከወንድም ባሮኬ ፕሮግራሙን አሁን በጣም አሪፍ ፕሮግራም ጥሩ ይዞ ነበረ። ጥሩ ይዘኸው ነበረ። ጥሩ እያስተማርክ ነበረ። መኩ እና እየሰማን ነው። ቪዲዮ ክፈት እና ቪዲዮ ክፈተና እንሰማና። እኔ ታች ሆናለሁ አልበጠበጥ። ምሳሌ አሁን ለምሳሌ ለመኩ ቅድም የጠየኩህ ጥያቄ ላይ ማለት ነው፣ አሁን ባሮ ክንብላ የምትመጣ ሴት አንድና አንድ መጀመሪያ የምትመጣው በድምፁ ተማርካ ነው። ይ ሚስ ይሄ ደግሞ ከእግዚአብሔር የተሰጣት ነው እንዴ ማለት እንችላለን። በድምፁ ተማርካ ከመጣች መሃል ላይ ቀላት በቃ፣ ከጅምሩ ማለት ነው ለምን ያሱ ብዙ ሰው ስለሚያወራ አይ ነው እኮ ተረድቻለሁ። ብዙ ሰው ስለሚያወራ ከባድ ነው ማለት ያው ብዙ ሰው ስለሚያወራ ማለት ግልጽ ይሁን አንድ እንደዛ ነው። አግን ብዙ ሰው የሚያስበ የምር ግን የምር ተነሳ እንደ ጎልደዝ ያው ከታች አዲስ ይወንድ ቮይስ አዲስ ራሱ ጭምር ማለት ነው። ያው አሁን አዲስ ማለት እንግዲህ ወንድ ነው። እኛ እኔም አሁን ባሮኬ ድምፁ በጣም ነው ደስ የሚለው። እኔ ሬዲዮ ምናምን ላይ በቃ ቢሰራ የሆነ ፖድካስት ላይ ምናምን ቢሰራ በጣም ደስ ይለኛል። በነገራችን ላይ በዚህ አጋጣሚ ባሮኬ እኔ እኔ እኔ ባልኩት ማለት ነው እና ሴቶቹ ደግሞ ያስደነግጣቸዋል። እኔ ምን እንደሆነም ማለት በጣም የድምፅ አድራቂ ነኝ፣ በጣም የድምፅ አድራቂ ነኝ እና መጀመሪያ የባሮኬን ድምፅ

የዛ ልጅ ግን ድምፅ ይሉኛል ኦልሬዲ የሚካድር ባይዛ የሚካድር እና የማይካድ ነገር አለ። አሁን የባሮኬም ድምፅ ማለት ነው። የፈለገ ሰው ጥላቻ ሊኖርበት ይችላል። የፈለገ ሰው ብዙ ምንም ነገር ሊኖርበት ይችላል። የባሮኬ ድምፅ አሁን ናቹራል ነው፣ ልትክደውም አችልም። የሌሎቹ ማለት ነው ቆያ የሌሎቹ ማለት ነው ከጊዜ በኋላ የመጣ አይነት እንትን አሁን ለምሳሌ ከሌን አንተን የሆነ ነገርን ወደድኩል ብልን ከጊዜ ብዛት የመጣ ነው ወይስ የተፈጥሮ ነው የሚለውን ነገር ማየት አለብኝ፣ አይደል? የባሮክ ድምፅ ተፈጥሮ ወደድክም ጠላህን። ይህን ድምፅ ማንም የፈለገ ሰው ቢጠላው ራሱ በዚህ ድምፅ እኔ ብርክክ የሚያደርግ ነው የሚመስለኝ። አዎ ፎር ዳት ማተር ምን እያለ ነው? ድምፁን ብቻ አይታችሁ አትምጡ ሴቶች፣ ባሮክ ጋር መምጣት በጣም ብቻ አይታችሁ ሳይሆን just you have to check another thing in the background እንግሊዘኛ ጀመርኩ እኮ። የባሮኬ ድምፅ ያስጀምራል እንዴ? ምን ማለት ነው? የምር ጌታ፣ በደንብ እንገባበታለን እኮ እንገባበታለን። ቆይ ጥያቄማ ጠይቃ ነበረ ሳሪ እና ለጠየቀችው ጥያቄማ መልስ ያሻዋል። ያቄ መልስ ያሽዋል መኩ፣ መልሱን መልስላት። ግን ቪዲዮ አብራ መኩ፣ መኩ ቪዲዮ አብራ። የምር አንተም አብራ። አሪ እንትን ያሉት ሰፈር ነው ያሉት፣ ማዘረጋ ምናምን ያሉት አይመች የመረቃቱ እንደ ነግሬው ያለው አቂ ሰብሰብ በዱን በጊዜ ነው። አሁን መልስልኝ፣ የባሮክ ባክግራውንድ ምንድነው? ባክግራውንዱን አጥማላችሁ ምን አለው ባሮክ? እስቲ ምን የተደበቀ ነገር አለ? እንትን ነው የመኩ ሐሳብ ምንድነው? ጀስት የሆነ የሚታይ ነገርን ብቻ አይታችሁ ሳይሆን፣ እርሱ ማን ነው ለሕይወቴ ሲሆናል ወይ ምናምን የሚለውን እነዚህን የመሳሰሉ ነገሮችን አጥንተሽ መርምረሽ ፈልገሽ አይተሽ ምናምን ዜን ይሄ ትክክለኛው ሰው ነው ወይ ኦኬ፣ ለህልሜ ለቤቴ በራሴ የሚሆን እኔማ ካሉ ለልጆቹ አባቴ የሚሆን ለልጆቼ አባቴ የሚሆንልኝ ምናምን ምናምን ብለሽ እንድትመረምሪ ምናምን እንድታስቢ ፈልጉ መሰለኝ። የመኩ ሀሳብ እንደዚህ አይመስለኝ፣ አይደል መኩ? አረሱ ምናምን ምንድን ነው እነት አበዛኩ ምናምን ምንድናቸው ምናምኖቹ ምናምን ማለት ብላ ብላ በሚለው ኦር ደግሞ ወዘተረፈ ኢቲሲ እያለ ላ ይቀጥላል ምናምን ገብቷል። ለማንኛውም በጣም ደስ ይላል፣ ድምፅ ይታወቃል። ናዞር ያው መኩ መኩ በጣም የሚገርም ዲያቆን ነው በእውነት ለመናገር እና ምናልባት መኩሻ በጣም የተወደደ ወንድም ነው። ምናምን ምናምን እጨምረዋለሁ። አሁንም ይሄን ምናምን ለምን መሰላችሁ መኩን የመዳር አላገናናለሁም። በነገራችን ይሄን በውስጥ ጽፍላለኝ ማርያም። እንደዚህ አይነት ሾች እኔ ጋር ብሰዋሉ እና በደንብ መወራት አለባቸው ብዬ ያስባሉ። በደንብ እና እኔ ምነግርህን ነገር አለ በውስጥ ነግርህና፣ በዚህ አጋጣሚ በውስጥ ግን ብታወሩበት አሪፍ ነው መኩዬ። እንደ ሀሳብ በደንብ በውስጥ ብታወሩበት አሪፍ ነው። መኩ ገብቷል። በውስጥ ብታወሩበት ጥሩ ነው። በጣም በጣም አሪፍ ነው፣ መልካም ነው። አሪ የሆነ ውጤት ነው የሚመዘገበው። ትያትር ላይ ራሱ እንትን እናደርጋለን እያልኳት እኮ ነው ያው ባስ ሰፋ ብናደርገው ግን በነገራችን ላይ አጫጭር ኩዌሽኖች ሆኖ አሁን በሰፊው የዲያቆን ሄኖክ ኃይሌ የጮኝነት እናንተን የእሱ አለ፣ አንድም ሌላም አለ ጮኝነት በሚለው ማለት ነው። በጣም ብዙ ክፍላት ዩቱብ ላይ ቼክ ብታደርጉ ታገኛላችሁ። ግን በውስጥ ምን እያልሽን ነው ሳሪ? ውስጥ የምናወራውን ና ሱ በውስጥ የምናወራቸው ኩዌሽኖችን ነው ባሮክ ኩዌሽኖቹን ትልክልኝ ጥያቄዎችን ከሆነ ጥያቄዎቹን ከሆነ እስካሁን እንደስኩ እየጠየቀች ነበረ። ማለት ምን አይነት ጥያቄ ቢሆን ነው እኛ ሳንሰማ ሳችሁቻ ልትውምን ይነትስእኔልስ ብናወራ ባሮኬ አንተን ያሳስባል። ውስጥ ከማሳሰብ አንጻር ሳይሆን እንዲሁ በቃ አላ አለም ማለት አሁን እዚህ ጋር እያወራችሁ ነው እየተጠያየቃችሁ ነው ማኩ ምስት ጥብሎ ነው የሚመልሰው መልሱ መልሱ ራሱ እኛን መስጦን ነበር በነገራችን ላይ ከስር በጣም በተደጋጋሚ ቃሉ ያሰማለን እያለን ነበር ለምን በቃ ከመልሱ የተነሳ አሁን ግን እንዲህ አረ በጣም ብዙዎች እየተቃወሙ ነው። በውስጥ የጻፉልኝ ባሮኬ ፍቅር መቀስ እየሆንክ ነው የሚለው። እሺ፣ ስለዚህ አልበቃ ብሎን አንተ የት ያስፈልገናል። እታች መኩይ በል፣ በቃ እንትን ታስመርቃለን። ሄደ በሰፊ እናወራለን ከቻላችሁ ነው። ነገር የምርቃቱ ላይ የት ነው? አድራሻውን አንዴ ንገራቸው። አድራሻ ቦሌ ቡልቡላ ማርያም ቤተ ክርስቲያን ነው። ቦሌ ቡልቡላ ማርያም ቤተ ክርስቲያን እና ኑና እንትን በሉ። መመዝገብ የምትፈልጉም ትላለች። በዛው ክረምት እንትን እንላለን። ኦንላይን ግን ውጭ ያሉት ኦንላይን ነው። ሀገር ውስጥ ኦንላይን አይደለም። በእናታችሁ እንዳትደውሉ ለኦንላይን በውስጥ ሀገር ውስጥ ያላችሁ ከሀገር ውጭ ግን ትችላላችሁ ኦንላይን በገና እዛው ይላክላችኋል ልክላችኋለው የበገና ምርቃት ነው እሺ የበገና ምርቃት ተማሪዎች ነገ ይመረቃሉ ስለዚህ ኑና እንኳን ደስ አላችሁ ማለት ትችላላችሁ ፈቅደንላችኋል በአሮካ ግን ማለት ነው የሆነ ፍቅሪ ሲስም የሆንክ ሰውዬ

ሰበንሰበን ዘባላችሁበት እልክላችኋለሁ ምናምን በገና ክራርም ከበሮም። ዩካን ቻው መኩ የቻው ደህና ደር ደህና ነኝ ውዶች፣ ይሄ ደህና ደሩ ሰዓት በጣም መሽቷል። ጠዋት ቤተክርስቲያን ስለምንሄድ መተኛት አለብን። መልካም አዳቸው